ሴት አርጎ ያዘው። የደረሰው ደብዳቤ ናት ላይንን እየተመለከተ ነበረ። ምክንያቱም እናቴን ጥለህ ሄደህ በስቃይ አደግኩኝ። አሁን ግን የልጅህን እና አንተን ህይወት መፈጥበጥ ፈልጌ ሳይሆን እናቴን የማሳከምበት ብቸኛ፣ በስቃይ ያሳድገችኝን እናቴን ገንዘብ ያስፈልገኛል። አንተ በሀብት ድሎት ዘጭ ብለህ እየኖርክ እንደሆነ ስሰማ እኔ ደግሞ ሰላም አጣሁኝ ያችን ተጠይፋት የእርካትን እናቴን ደግሞ ማዳን ስላለብኝ የሚል ደብዳቤ ነበረ። እናም ግርምሽ ንደቱን መቆጣጠር ሲያቅተው ተነስቶ ናትናኤልን ሴት አድርጎ ያዘው። በጣም ያሳዝናል። እናት ላይንን ጻፍ ሲለውም ምንድን ነው መጽፈው? አለ የፈለግከውን። ሲልም በእጅ ጽሁፉ አረጋገጠ፣ እናት ላይል አይደለም የጻፈው ጽሁፉን። ግን ከዚህ በስተጀርባ ያለችው የብሌን እናት አረመኔዋና፣ በሰው ሕመም የምትሳለቅ በጣም መጥፎ ሴት ናት። የሮቤል እናት እጅግ በጣም ታሳዝናለች። እናም እቤቷ ድረስ ሄዳ እንግዲህ አጸዴ አሞሻል። ስለዚህ ንገሪውና እሱ በሀብት ተንደላቆ እየኖረ አንች አንቺ ደግሞ እዚህ ህመምሽን ይዘሽ እሬ አትበያለች። በህመሟ መሳለቅ ጀመረች። እርሷም ውጭልኝ እያለች በፈጣሪ ስም ጠየቀቻት። እሷ ግን እኔ ሮማን መሰለሽ እንደ ተኝቼ እዚህ የምንጨባረረው ምንጨባረረው እራስሽ እኮ ነሽ ላንቺ በማሰብ ነው አለቻት። እንግዲህ ናቲ በተፈጥሮ በፍጹም ከሰዎች ጋር መቀራረብ አይፈልግም። ሮቤል ደግሞ በተቃራኒው ጓደኛ እንዲሁም ደግሞ የውስጡን የሚያማክራቸው ይፈልጋል። ግን ናት ላኤል ማንንም ማግኘት እንደሌለበት በእርግጥ አድርጎ ነገረው። ሮቤል ደግሞ ይሄ ያንተ ህይወት ነው። ስለዚህ እኔ ደግሞ አንተና እኔ አንድ ቤት እየኖርን ግን ደግሞ አንተዋወቅም ጓደኛ ማለት ብዙ ትርጉም አለው። ስለ ትርጉሙ ስለማታግ ነው። ስለዚህ ባቢ ማለት በጣም የሚወደው ጓደኛ ነው ሲልም፣ ከዚህ በኋላ ወይኔን ወይኔን እና እናትን ወይ ደግሞ ባቢን ትመርጣለህ አለ። ባቢ እዛ መስሪያ ቤት ተቀጥሮ ሲሄድ እናት ላይ በጣም ተከፋ። ደስ አላለውም። በግልምጫ እያየው ያልፋል። እንዲሁም ደግሞ ባቢና አቶ ግርማ የሚያወሩትን እያዳመጠ ነበር። በሰዓቱ ባቢ ሲወጣ ከወዳ የመጣ አስመሰለ ናቲ። ነገር ግን ጽናት ለምንድን ነው እንደዚህ የሚያ ላናግረው ስትልም፣ እሱ ግን ባቢ እኔ አናግረዋለሁ በማለትም ሄዶ አናገረው። የእኔ መንገድ ይሄ ነው፣ ያንተ ደግሞ እንዳንተ ሁናት በላይ በማለትም መለሰለት። ሌላኛው ነገር እንግዲህ ጽናት አሁን ናት ላይ እልንና እንዲሁም የብሌን እናትን አብረው አውርተው ሲለያዩ ደረሰችባቸው። አሁን ጥርጣሬ አባቷ ያስጨነቀው ነገር እሷም የሚገባት ይመስለኛል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተረግ ተከታተሉ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘን መጥተናል። እንግዲህ የጽናት ህይወትና የጋሸ ግርምሽ ህይወት በጣም በሚያሳዝን ሁኔታ ከቀን ወደ ቀን ያልጠበቁት ነገር እየተፈጠረ ህይወታቸውን በደስታ እንዳይኖሩ ያላቸውን ነገር በስረ ስርዓት ይዘው እንዳይቀጥሉ የሚያደርግ ነገር እየተፈጠረ ሊቋቋሙት የማይችሉበት በተለይ ግርምሽ በፊት ትግስተኛና ቻይ ነበረ። አሁን ግን ነገሮችን በፍጥነት ለማበላሸት ንደት የሚባለው ነገር ተቆጣጥሮታል። እናም አባቴ ቁሞ ሄደልኝ፣ ወደ ራሱ ወደ ህይወቱ ተመለሰ ብላ ሳትጨርስ ጽናት አሁንም ሌላ ጉብዳ ተፈጠረባት። እሱም ምንድን ነው ናትናኤል የጋሸ ግርምሽ ልጅ እንደመሆኑ መጠን፣ አሁን ግን ጥሏት የሄዳትን እናቱን አድኖ ግርምሽን መበቀል ይፈልጋል። በእርግጥ በጸባይ ገንዘብ እንዲሰጠው ቢጠይቀውም ግርምሽ ደግሞ በፍጹም ይሄ ሊያስማማው አልቻለም። ማን ነው ከጀርባዬ ይሄን የሚሰራው? በማለትም በንደት ደብዳቤውን አንብቦ ጽናትን ቶሎ ብሎ ወደ ትምህርት ቤት ሸኛት። ጽናት አባዬ፣ አልሄድም፣ እዚሁ እቀመጣለሁ። ምን ሆነ ነው? ምን አስበህ ነው? ለምንድነው እንደሆነ እንደዚህ የምታደርገው? ሁኔታ ሁሉ በትክክል እየኖርክ አይደለም፣ የተለየ ነገር አለ። ነገር ስትለውም፣ ጽኑዬ፣ ምንም የሆንኩት ነገር የለም አላት። ማታ ማታም አምሽተህ ትገባለህ፣ ተገባው በኋላም ደግሞ አታይኝም። ይሄ ነገር ለእኔ ሰላም ይነስቶኛል። ስለዚህ አንተ ሰላም ስትሆን ነው የእኔ ህይወት ሰላም የሚሆነው። እናም አባቴ የተፈጠረውን ነገር ነገር ይ አስጨነቀችው እርሱም ደግሞ እመኝኝ ምንም ትምህርት ምንም የተፈጠረ ነገር የለም፣ ትምህርትሽን በስነ ስርዓት ሄደሽ መማር አለብሽ ብሎ ውጪ ብሎ አጣደፋት። አባዬ እያጣደፍከኝ እኮ ነው እንዴ? እኔ እንደውም አልሄድም፣ በቃ እዚህ ነው የምውለው። የሆነ ነገር አስበሃል አይደል አለችው። ጽኑዬ አንቺ አንደኛና ብቸኛዋ የአይኔ ብሌን ልጄ ነሽ፣ ስለዚህ አንቺን ሳላማከር ምንም የሚፈጠር ነገር የለም። አሁን ትምህርትሽ ቤት መሄድ አለብሽ ሲላት እሺ፣ ለምንድን ነው የምታጣድፈኝ? ቀስ ብዬ እሄዳለሁ ስትለውም እንዳይረፍድብሽ ነው አላት። እሺ በቃ እሄዳለሁ አለችው። ፖርሳውን አንስቶ ሲሰጣ ጽናት በከባዱ ተጠራጠረች። አባዬ በቃ ልሄድ እዚሁ ነው የምውለው አለችው። የኔ የአይኔ ብሌን ብችነዋ ልጄ፣ እባክሽን አንቺ እዚህ ቢሮ መስራት ሳይሆን ትምህርትሽን ጠንክረሽ ተምረሽ ምፈልግበት ደረጃ እንድደርሽልኝ ብቻና ብቻ ነው ምፈልገው። ስለዚህ አሁን አንቺ ደግሞ ይህን ነገር ማድረግ አለብሽ ብሎ መከራት። ከዛም እሽ ነባት ብላ በደስታ ሳመችው። ይህንን ሲያወሩ ናትላኤል እንግዲህ እያንዳንዱ እያዳመጣቸው ነበር እናም ጽናት እስከምትወጣ የቸኮለው ግርምሽ የተጻፈለትንና የተሰጠውን በዶክሜንት ታሽጎ የተሰጠውን ደብዳቤ አነበበ። ያነበበው አንተ ያን ጊዜ ይችን የምትወዳትንና የምትሳሳላትን ምርጥያዋን ብቸኛ ልጅህን ከመውለድ በፊት እኔን ወልደህ ጥለህ፣ እናቴን ብቻዋን ጥለሃት ሄደህ እናቴ አሁን በእርግጥ ስላንተ ልትነግረኝም ሆነ እንድታናግረኝ ፈቃደኛ አልደለችም። ስላንተ ሳነሳ አባት ነገሩን ትቀይሳለች፣ ትታመማለች። እናም ግን አባት እናትም አባትም ሆና ያሳደገችኝ ጀግናዋ እናቴ አለች ግን ቢሆንም ለሷ ስል ምንም አይነት ዋጋ እከፍላለሁ። እናቴ በትልቁ ህመም ውስጥ ገብታብኛለች። እሷን ለማሳከም ብዙ ነገር እየሆንኩ ነው ያለሁት። ግን ደግሞ አሁን ወደ አንተ የመጣሁት አባትነትን ፈልጌ ሳይሆን ጥለሃት የሄድካትን እናቴን በስቃይ ውስጥ ህይወቷ አስላለች። ለእናቴን እማሳክምበት ገንዘብ ያስፈልገኛል ገንዘብ ስጠኝ የሚል ደብዳቤ ነበረ። ይህን የሰማው ግርምሽ ደግሞ ምን አለ? ከዛ ማልቀስ እንደማልቀስም እንደምናደድም አለና፣ ቀጥታ በንደት ናትላኢል ጋር ሄደ። ናትላኢልም እንቃደረገ አንተ ነው የምትጫወትብኝ አይደል አለው። ምንድን ነው ጋሸ ግርማ አለ ከዛም ሲጣርጉ ይዞ አንተ ነህ ደብዳቤ ጻፍከው? ሲለውም እሱ ምንም እንዳላየ አደረገው። እያ ተንፋሽ እያጠረኝ ነው ልቀቀኝ ሲለውም ሙት ከፈለክ በማለትም አነቀው። ከዛም ሲለቀው ጻፍ እዚህ ላይ ሲል ምን ልጻፍ አለ የፈለግከውን ጻፍ አለ። በጽሁፉ አረጋገጠ። በጣም ያሳዝናል። እናም ከዛ ማን ነው እንደዚህ የሚጫዋት ብ በማለትም ግርምሽ ተናደደም፣ እንደ ማልቀስም አለ። አቶ ግርማ ምን ነህ? ነው የተፈጠረውን ነገርን ያላቅ ግን ምንድን ነው ሲለውም፣ በቃተው ብሎ ሄደ። ተከትሎት ሄዶ የተፈጠረውን ነገር ንገረኝ፣ እንደ ማንኛውም ሰው በንግግር ልረዳህና እናወራ ልንፈታው እንችላለን ቢልም፣ አልፈልግም ናት ለአይል እንመካከርበታለን ብሎ አባረረው። ሮቤል እንግዲህ ከባቢ ጋር እናትን አስታውቀ ብሎ እቤቱ ይዞት ሄደ። ከዛም እናቱ ጋር ተዋወቀ። ነገር ግን በሚያሳዝን ሁኔታ ናቲ ላይ እንደረሰ ናትላኤል እና ባቤ ተፋጠጡ። ቆይ ለምንድን ነው እንደዚህ የሚሆነው? ሲልም ታደገበት አንጻር ሁኔታ ነው ብሎ ሮቤል መለሰ። ከዛም ባቤን ሸኝቶ ሲመለስ ሮቤልን አስጨነቀው። እሺ በቃ እነሱን አታገኝታል አላገኝም በማለትም ቃል ገባለት። ግን እካፌ ቀጥሮ ሲያናግረው ወይኔን ወይ ባቤን ምረጥ ብሎ ጥሎት ሄደ። ናትላኤል ሮቤል በጣም አዘነው። የብሌን እናት እንግዲህ ጽናትን እቢሮ ድረስ ሄዳ ጽናት ብሌንስ ስትላት፣ እኔ እንጃ ብሌን ይዞ የለችም አየ አለች። እና የት ሄደች አላቅም። እንደ ታባሽ ነው የማታውቂው ልጅ የት ሄዳ ነው ጓደኛሽ አይደለች እንደ በማለት ጽናትን አመናጭቀቻል። ጽናትም ሆ ብላ ጥላ ሄደች። ሌላኛው እንግዲህ ባቢና ጽናት በጣም ፍቅር ላይ ይገኛሉ። ከትምህርት ቤት ተመልሳ እየዘፈነች እቤት መጣች። ከዛም ምንድን ነው በማለት ተጨዋወቱ። እናም ባቢ ቀጥታ እግርምሽ ቢሮ ሄደ። ግርምሽም ባቢን የሾመው እንግዲህ ተቆጣጣሪ አድርጎ ነበረ። ይህን የሰማው ናትናኤል በጣም ተናደደ፣ ሁሉንም ነገር አዳመጠ። እናም የቡናውን ወይም ደግሞ የድርጅቱ ተቆጣጣሪ መግባት መውጣት ያለበትን በሙሉ መያዝ ያለበት ባቢ እንደሆነ ግርምሽ ነገረው። ይህን ያዳመጠው ናትናኤል በጣም ክፉ ሰው እየሆነ ይገኛል። ከስራም ወጥቶ የብሌንን እናት አገኛት። የብሌን እናት በእናቱ ህመም ላይ ትሳለቃለች። እናም እናቱ ጋር ሄዳ ጽጌ። አሞሻል፣ እኮ ለምን አትነግሪው? እሱ በሀብቴ እንደላቀቃል አንቺ በህራብና በህመም ትጨባረር ያለሽ እዚህ በማለትም የታመመችዋን ሴትዮ አናዳ ተመልሳ መጣች። ሮቤል ከእናቱ ጋር ቢውልም ግን ሲደብረው ወደ ውጭ ወጥቶ ከባቢ ጋር መገናኘትና ማውራት ይፈልጋል። እናም ባቢ የሮቤልን እናት አይቶ በጣም አዘነ። አባት እናትም እንደሌለው ለሮቤል እናት ነገራት። ሌላኛው እንግዲህ ጽናት በአጋጣሚ ከትምህርት ቤት ስትመለስ ከስራ ቦታ ስትመጣ ወክ እያደረገች እያለ እናት ላኢልና የብሌን እናት ተገናኝተው ደረሰችባቸው። በጣም በሚያሳዝን ሁኔታ መመልከት ጀመረች አሁን እየሆነ በመካከላቸው ነገር እንዳለ አመነች እንግዲህ የቪሌን እናት ናትላኤልን ለምን ምን እያረክ ነው ቢሮ ውስጥ ምንድን ነው እያለች ትጠይቀዋለች እሱም ደግሞ ስጨርስ እኔ ራሴ እነግርሻለሁን ለምንድን ነው አስር ጊዜ የምጭቀጭቀኝ አንቺ የምታጣድፍኝ ስለምንድን ነው ለምንስ ነው እኔን መርዳት የፈለግሽው አላት እሷም ለእናተ ብዬ ነው አለች በእናተ ይህ ህመም ላይ ስትሳለቂ ከዛሬ ጀምረሽና ስትቀልጅብኝ ማየት አልፈልግም ቢላትም ደገመችለት እሱም በንዴት አንድ ሴትዮ ምን እያልሽ ነው እናቴን ድጋሚ ዚህ ቦታ እንዳትጨምሪያት አላት የብሌን እናትም ለራስ ብዬ ነው እናት እዛ በራብና በህመም ትንጨባረረው ኮሷናት እኔ መሰልኩ እንዴ በማለት ተነገረችው ጥሏት ሄደ